በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም 17 በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ የተሰቀለበት ለከበረ መስቀል በዓሉ ነው። ይህም የጻድቁ ንጉሥ የቆስጠንጢኖስ እናት ንግሥት ሌኒ የተሰወረበት የገለጠችው ነው። የጎለጎታን ኮረብታ ባስጠረገች ጊዜ የከበረ መስቀልን አገኘችው። ታላቅ ኮረብታም የሆነው ምክንያት እንዲህ ነው። ብዙዎች ድንቆች ተአምራት ክብር ይግባውና ከጌታችን ኢየሱስ ክርስቶስ ከመቃብሩና ከመስቀሉ የሚገለጡ ሆነው ሙታን ይነሱ ነበርና የጎበጡና በሽተኞች ሁሉ ይፈወሱ ነበረ። ስለዚህም አይሁድ ተቈጡ። እንዲህም ሥርዓትን ሠርተው አዘዙ። በይሁዳ አገር ሁሉና በኢየሩሳሌም ቤቱን የሚጠርግ ሁሉ ወይም አፈር ወይም ጉድፍ የሚጠርግ በናዝሬቱ ኢየሱስ መቃብር ላይ ይጥል ዘንድ። እንዲህም እያደረጉ እሌኒ ንግሥት እስከ መጣች ድረስ ከሦስት መቶ ዓመት በላይ ኖሩ። እርሷን በመጣች ጊዜ ክብር ግባውና የጌታችን ኢየሱስ ክርስቶስ መቃብርን እስካሳዩዋት ድረስ አይሁድን ይዛ አሰቃየቻቸው። ያንን ኮረብታም እስከ ጠረጉ ድረስ አስገደደቻቸው። የከበረ መስቀሉም የተቀበረበት ተገልጦ ወጣ። ውብ የሆነች ቤተ ክርስቲያንም ተሠራች። በዚያች ቀንም አከበሯት። ለመስቀሉም በዓልን መስከረም 17 ቀን አከበሩለት። የክርስቲያን ወገኖች ሁሉም ከሀገሮቻቸው በመምጣት ክብር ይግባውና ለጌታችን ኢየሱስ ክርስቶስ የተንሣኤውን በዓል እንደሚያከብሩ ለመስቀልም ታላቅ በዓልን የሚያከብሩ ሆኑ። ክርስቲያኖችን በጎዳና እየተጓዙ ሳሉ ስሙ ይስሐቅ የሚባል አንድ ሳምራዊ ሰው ከእርሳቸው ጋር ነበረ። እርሱም ጋራ ብዙዎች ሳምራውያን ነበሩ። ይህ ይስሐቅም የክርስቲያን ወገኖችን ለምን በከንቱ ትደክማላችሁ? ለእንጨትስ ልትሰግዱ እንዴት ትሄዳላችሁ? እያለ ይሳለቅባቸው ነበረ። ከክርስቲያን ወገኖችም ስሙ አውዶክሴስ የሚባል አንድ ቄስ አለ። ሕዝቡም በጎዳና ሲጓዙ የሚጠጡት ውሃ አላገኙም ነበርና ተጠሙ። ወደ አንድ ጉድጓድም ሄዱ። በውስጡም መሪር የሆነና የገማ ውሃ አገኙ። እጅግም በውሃ ጥማት ተሰቃዩ። ይስሐቅም እጅግ ይሳለቀባቸው ጀመረ። የቀናች ሃይማኖት ካለቻቸው ይህ የገማና የመረረ ውሃ ተለውጦ እስቲ ጣፋጭ ይሁን አላቸው። ቀሲስ አውዶክሲም በሰማ ጊዜ መንፈሳዊ ቅናትን ቀንቶ ከዚያ ሳምራዊ ይስሐቅ ጋር ተከራከረ። ያ ሳምራዊም በመስቀል ስም የተአምራት ኃይልን ካየሁ እኔ በክርስቶስ አምናለሁ አለ። ያን ጊዜም ቀሲስ አውዶኪስ በዚያ በገማ ውሃ ላይ ጸለየ። ውሃውም ወዲያውኑ ጣፋጭ ሆነ። ከእርሱም ሕዝቡ ሁሉ፣ እንስሶችም ጠጡ። ሳምራዊ ይስሐቅ ግን በተጠማ ጊዜ በረዋት ከያዘው ውሃ ሊጠጣ ፈለገ። ግን ገምቶ ተልቶ አገኘውና መሪር ለቅሶን አለቀሰ። ወደ ከበረ ቄስ አውዶክሲስ መጥቶ ከእግሩ በታች ሰገደ። ክብር ይግባውና በጌታችን ኢየሱስ ክርስቶስም አመነ። በከበረ ቄስ በአውዶክስ ጸሎት ጣፋጭ ሆነ፣ ከዚያ ውሃም ጠጣ። ከዚያም ውሃ ውስጥ ታላቅ ኃይል የሚሰራ ሆነ። እርሱ ለአማንያን የሚጣፍጥ ሲሆን ለካህዲያንና ለአረማውያን የሚመር ሆነ። በውስጡም የብርሃን መስቀል ታየ። በአጠገቡም ውብ የሆነች የአማረች ቤተ ክርስቲያን ሰሩ። ሳምራዊ ይስሐቅም ወደ ኢየሩሳሌም ከተማ በደረሰ ጊዜ ወደ ኤጲስቆጶሱ ሂዶ ከቤተሰቡ ጋር የክርስትና ጥምቀትን ተጠመቀ። የከበረ መስቀልም ዳግመኛ ተገለጠበት። የተገለጠበት መጋቢት አስር ቀን ነው። ዜናውም በዚሁ ቀን ጽፈናል። ምእመናንም በታላቁ ጾም መካከል በዓሉን ማክበር ስላልተቻላቸው በዓሉን ቤተ በከበረችበት ቀን አደረጉ። ይህም መስከረም 17 ቀን ነው። በዚህም ቀን አስቀድሞ ከከበረ መቃብር በንግሥት እሌኒ እጅ የተገለጠበት ነው በዓሉ። በመስቀሉም ላዳነን ለእግዚአብሔር ምስጋና ይሁን። ክብር ይግባውና ክብር ምስጋና ገንዘቡ ይሁንና ለዘላለሙ አሜን። በዚህችም ቀን የከበረች ሮማዊት ታዎድ ወግስጣ አረፈች። ይችም ቅድስት ባደገች ንግሥት በደጋጎች ነገሥታት በአኖሪዎስና በአርቃዲዎስ ዘመን የነበረች ናት። በዚያም ወራት የህንድ ንጉሥ መልእክተኞች እጅ መንሻ ይዘው ወደ ንጉሥ አኖሪዎስ መጡ። በሚመለሱም ጊዜ ይቺ ድንግል ተአውዶክስ ንጣን አገኟት። የምታነበውም መጽሐፍ በእጇ ውስጥ ነበረ። ወደ ሀገራቸውም ነጥቀው ወሰዷት። ለህንድ ንጉሱም ሚስቶቹና ቤተሰቦቹን የምትጠብቅ ሆነች። በአንዲት ዕለትም የንጉሥ ልጅ አስጨናቂ በሆነ ደዌ ታመመ። የከበረች ተአድ ወግስጣም ወስዳ በብብቷ ታቅፋ በመስቀል ምልክት አማተበችበት። በዚያንም ጊዜ ዳነ። ከእርሱም ስለተደረገው ተአምር የዚች የከበረች ድንግል ተአድ ወግስጣ ዜናዋ በሀገር ሁሉ ተሰማ። ከዚያም ቀን ወዲህ በእርሱ ዘንድ እመቤት እንጂ እንደ አገልጋይ አልሆነችም። ከዚህ በኋላ የህንድ ንጉሥ ወደ ጦርነት በሄደ ጊዜ ጉም፣ ጭጋግ፣ አውሎ ነፋስና ጨለማ በላዩ መጣ። ንጉሡ ግን የከበረች ተአውዶግስጣ ስታማትብ ስላየ በመስቀል ምልክት ማማተብን ያውቅ ነበርና ያን ጊዜ በጭጋጉ በጉሙ በጨለማውና በጥቅሉ በነፋሱ ላይ በመስቀል ምልክት አማተበ። ወዲያውኑ ፀሐይ ወጣ፣ ታላቅ ጸጥታም ሆነ። ጠላቶቹንም በዚሁ የመስቀል ምልክት ድል አደረጋቸው፣ እጅግም ደስ አለው። ንጉሱም የጦርነትን ከጦርነት በተመለሰ ጊዜ ለከበረች ታዋድ ወግስጣ ከእግሯ በታች ሰገደ። እርሱንና ቤተሰቦቿን ሁሉ የአገሩንም ሰዎች እርሷንም የከበረች የክርስትና ጥምቀትን ታጠምቀው ዘንድ ለመናት። ቅድስት ተተዋዶ ግስጣ እንዲህ አለችው፣ ይህን አደርግ ዘንድ ለእኔ አይገባኝም። የሚያጠምቃችሁን ካህን ይልክላችሁ ዘንድ ወደ ንጉሥ አኖሪዎስ ላኩ። ያን ጊዜም ከወገኖቹ ጋር የሚያጠምቀውን ካህን እንዲልክለት የህንድ ንጉሥ ወደ ንጉሥ አኖሪዎስ መልእክተኞችን ላከ። ንጉሡ አኖሪዎስም ልመናውን ተቀብሎ የሚያጠምቃቸውን ቄስ ላከ። ቄሱም አጠመቃቸው። መሥዋዕትንም ቀድሶ ክብር ይግባውና የጌታችን ኢየሱስ ክርስቶስ ስጋውንና ደሙን አቀበላቸው። እግዚአብሔርንም የምትወድ የከበረች ድንግል ታወድ ወግስጣ እጅግ ደስ አላት። ያንንም ቄስ መንፈሳዊ ሰላምታ ሰጠችውና ከእርሱ ቡራኬ ተቀበለች። እርሱም ከእርሷ በረከትን ተቀበለ። ከዚህ በኋላ ለራሷ ገዳም ሰራች። ብዙዎች ደናግላንን ተሰበሰቡ። የምንኩስና ልብስንም በመልበስ እንደርሷ መሆንን ወደዱ። እርሷም እመምኔት ሆነች። ያም ባህታዊ ቄስ የክርስትና ጥምቀትን ካጠመቃቸው በኋላ ወደ ንጉስ አኖሪዎስ ተመልሶ ይህንድን ሰዎች እንዳጠመቃቸውና ክብር ይግባውና ወደ ክርስቶስ ሃይማኖት እንደገቡ ነገረው። ንጉስ አኖሪዎስም እጅግ ደስ አለው። የሮሚያ አገር ሊቀጳጳሳትም ይህንን ባህታዊ ኤጲስቆጶስ አድርጎ እንዲሾምላቸው አዘዘው። እርሱም ኤጲስቆጶስነት ሾሞ ሕንድ ሰዎች ላካቸው። እጅግም ደስ አላቸው። ከዚህ በኋላ ታላቅ ቤተ ክርስቲያን ሊሰሩ ጀመሩ። ምሰሶዎቹንም በፈለጉ ጊዜ አላገኙም። በዚያም አካባቢ ታላቅ የጣዖት ቤት ነበረ፣ በውስጡም ያማሩ ምሰሶዎች አሉ። ድንግሊቱ ታኦዶግስጣም ክብር ይግባውና ጌታችንን ኢየሱስ ክርስቶስን ብዙ በማልቀስ ለመነች። ያን ጊዜ እሊያ ምሰሶዎች ከጣዖት ቤት ፈልሰው ሐናፂዎች ከሚሸጡት ቦታ በቤተ ክርስቲያን መካከል ተተከሉ። አማንያን ሁሉ ክብር ይግባውና ጌታችን ኢየሱስ ክርስቶስን አመሰገኑት። ጣዖትን ሲያመልኩ የነበሩትም ጣዖቶቻቸውን ሰባብረው ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ተመልሰው ገቡ። በዚችም አገር ታላቅ ደስታ ሆነ። ቅድስት ድንግል ታኦዶ ግስጣም ተጋድለዋን ከፈጸመች በኋላ እግዚአብሔርንም አገልግላ ደስ አሰኝታ በዚህ ገዳም በደናግሉ መካከል በሰላም በፍቅር አረፈች። ለእግዚአብሔር ምስጋና ይሁን እኛንም በጸሎቷ ይማረን፣ ረዴት በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን ለአባቶች ሊቃነጳጳሳት ዐሥራ አራተኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት ዲዮናሴዎስ አረፈ። ይህንንም ቅዱስ ንጉሥ ዳኬዎስ ሊገድለው ፈልጎት ነበረ፣ ግን እግዚአብሔር ሰወረው። ይህም አባት ብልህ አዋቂ ስለነበረ ብዙዎች የቤተ ክርስቲያን መጻሕፍቶችን ተረጎመ። በዘመኑም በሮም ንጉሥ በከሃዲ ዳኬዎስ እጅ ቅዱስ መርቆሪዎስ በሰማዕትነት አረፈ። ሁለተኛም ሰባቱ ደቂቅ ሦስቱ መቶ ሰባ ሁለት ዓመት አንቀላፍተው ነቁ። እሊህም ለጣዖታት ሊያሰግዳቸው በፈለጋቸው ጊዜ ከዳኪዎስ ፊት የሸሹ ከኤፌሶን አገር ከታላላቆች ተወዳጆች ተወላጆች ወገን የሆኑ ናቸው። ዳግመኛም በዘመኑ የመነኮሳት አለቃ ገዳማትን የሰራ ግብፃዊው ታላቁ እንጦኒዎስ ለመጀመሪያ ጊዜ መነኮስ ሆነ። ይህም ቅዱስ ዲዮናሴዎስ በሊቀ ጵጵስናው ሹመት ዐሥራ ሁለት ዓመት ኖረ። መንጋዎቹንም በትክክል በፍቅር በአንድነት ጠበቃቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሊሊባ የኪሪያኮስ የዮስጦስና የዮስጢና የቴሴክልጢስ መታሰቢያቸው ሆነ። እግዚአብሔርም በጸሎታቸው ሁላችንንም ይማረን። መስከረም 17 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ዕፀ መስቀል፣ ቅድስት እሌኒ ንግሥት፣ ቅዱስ ኪራኮስ አረጋዊ፣ ቅዱስ መቃርስ ሊቀጳጳሳት ቅዱስ አውዶኪስ ቀሲስ፣ ብፁዕት ተአውዶግስጣ ሮማዊት፣ ቅዱስ ዲዮናሲዮስ ሊቀ ጳጳሳት። ወርሃዊ በዓላት ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሜ ሰማዕት፣ ቅዱስ ያዕቆብ ሐዋርያ ወልደ ዘበዴዎስ፣ ቅዱሳን አበው መክሲሞስና ዱማቴዎስ፣ አባ ገሪማ ዘመድራ፣ አባ ጰለሞን ፈላሲ፣ አባ ለትጹን የዋህ፣ ቅዱስ ኤጲፋንዮስ ሊቅ ዘደሴተ ቆጵሮስ። የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድነው ነው ግን የእግዚአብሔር ኃይል ነው። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ዘአቅረብኩ ማሕሌተ አዘኪርየ አይላፈ እምለተጸመርኩ ዘልፈ ለእላ ነብብ ተወከብ ሰንዴቴ መጽሐፈ እንተረሳይ ከእግዚኦ ጻድቀ መበለት ወቁፈ እለአብኡ ብኡላን ዘተርፈ